ሌላው ጥያቄ በግንኙነት ሰዓት የማቃጠል ስሜት እንዴት ይፈጠራል የሚል ነው። እና ይሄ የማቃጠል ስሜት ስንል በብዙ አይነት ሁኔታ ሊፈጠር ይችላል። ከባላዘር በሽታ ጋር ተያይዞ የማቃጠል ስሜት ሊመጣ ይችላል። ከአባላዘር ጋር ተያይዞ የማቃጠል ስሜት ሊመጣ ይችላል። ከተለያዩ አለርጂኮች ጋር ተያይዞ የማቃጠል ስሜት ሊመጣ ይችላል። ከድርቀት ጋር ተያይዞ ላይ ከአሁን አባላዘር በራሱ ድርቀትን የማምጣት እድላለሁ ከዛም በተጨማሪ ደግሞ ሴቷ ጋር የፈሳሽ እጥረት ሲኖር ወይም ደግሞ የሴክሹዋል ፕሮብለም ችግር ሲኖር ፈሳሽ የማመንጨት እድሏ በጣም አነስተኛ ስለሚሆን በዛ በሚፈጠር ድብጊያ ምክንያት ማቃጠል ስሜት ሊኖር ይችላል። በብዙ አይነት ሁኔታ ማቃጠል ስሜት ሊመጣ ይችላል። ነገር ግን ተደጋጋሚ ከሆነ ይሄ የማቃጠል ስሜት ወደ ባለሙያ መሄድ አለበት። ምክንያቱም ከተለያዩ ችግሮች ጋር ተያይዞ ስለሚመጣ ስር የሰደደ ኢንፌክሽን ወይም ደግሞ ባክቴሪያ የቆየ አባላ ዘር ሲኖር እነዚህ ሁኔታዎች ሊፈጠሩ ይችላሉ። ከዛ በተጨማሪ ደግሞ ይሄ ሴክሽዋል ሁኔታን ያግዛል ተብሎ የሚሰጥ ፋብሪኬትድ የሆነ ጄል፣ እነሱ በራሳቸው እነዚህን ባክቴሪያዎች የመፍጠርና የማቃጠል ስሜትን የመፍጠር አጋጣሚ ይኖራቸዋል። ነገር ግን ማንኛውም በሴትም ይሁን በወንድ ማቃጠል ብቻ ሆኖ ተደጋጋሚ ከሆነ ቀጥታ ባለሙያ ማማከር አለባቸው።